ጋሽ ፖሊሱ ጋሽ መምሩ፣ ፖሊስ ፖሊስ ከሂባ ቤት ምን ያደርጋል? ምን ታደርጋላችሁ ከኔ ቤት? ኢትዮጵያን ፖሊስ እየተከታተለ ነው ብዬ እንዴት እንደደነገግኩ ትናንት አትጠይቁኝ። አትሳሳቺ፣ ኢብሮ ለፈኪ መሰደቢያዋ ነው። ከቻልሽ ምከራት። ሂባ የምታሳዝነኝ ፈኪ ነች። ሌሎቹ አስመሳይ ናቸው። ፈኪ አልተጠቀመችም፣ ተርፎ ስድብ ነው። አህሞፍሽ ላይ የሚመጣው ስለምን ተወጀ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ ወደ ቤተሰቦቼ ነኝ ያለውላችሁ። ዛሬ እንግዲህ ከትናንት ወደ በሰራሁት ቪዲዮ የተሰጠ ኮሜንቶች ላይ መልስ መስጠት አለብኝ አይደለ? አንዳንድ ጊዜ በኮሜንት መልስ መስጠት አለብኝ። ምክንያቱም ብዙ ጊዜ የተደጋገሙ ብዙ ጊዜ የሚደጋገሙ ኮሜንቶች ስለሆኑብኝ ማለት ነው። በነገራችን ላይ ዳረጅ እየሮጥ እቺ የሌለን የደከመኝ ና አፉ በሉኝ ዝሮ ኮሜንቱ ላይ በሁለቱ ላይ ነው ፎከስ ማድረግ የፈለግኩት። ፈኪን መከሪያት የሚል ተደጋገመ። አህሙን ተወጅዋለች፣ ተወጅዋለች፣ ታፈቅረዋለች የሚልም ሰው በዛ። እንደ አንድ ሁለት ነበረ፣ አሁንማ እየበዛችሁ እየተባዛችሁ ነው እና መመለስ አለብኝ። ያው ስለ ኤብሮና ፈኪን ፈኪም አወራለሁ። ኤብሮ ከትናንት ወዲያ በሰራው ቪዲዮ ላይ ብዙዎቻችሁ ደስ አላላችሁም። ያው የቅርታ መጠየቁ ወይም ደግሞ የቅርታ ቪዲዮ መስራቱ ሳይሆን ፈኪ ስለተሰደበችበት ነው እና በሱ ላይ ትንሽ አስተያየት እሰጣለሁ። ግን ቅድመ ወደ ኮሜንቱ ልመለስላችሁና ፈኪን ምከሪያት ያላችሁ ሰዎች ምን ያስባችሁ ነው? እኔ ምንቤት ነኝ ምን ቤት ነኝ? ፈኪን መመክራት ይሄማ ማጣላት ነው የሚሆነው። እኔ ልጣላ እንዲ እነሱ ወደው ፈቅደው ያደረጉት ነገር ላይ ነው። እዚህ ጋ ሰው መጥቼ ልናከስ በውስጥ ህጅ እንኳን ልምከራት ብን የሆነ ነገር ነው፣ በድንጋ ላይ ውሃ ማፍሰስ ነው። የሆነ ነገር ደግሞ ሊያስተምራቸው ይችላል፣ እነሱን ያስተምራቸዋል መልሶ ራሳቸውን እየጎዳቸው ስለሆነ ማለት ነው። ሲቀጥል እኔን ምከሪያት የምትሉ ሰዎች ማለት ነው፣ እኔ ለራሴ ምክር ያስፈልገኛል። እንኳን ሰው ልመክር ይቅርና ለራሴ ዱዓእ ያስፈልገኛል። ኦኬ። እና በእርግጥ የምትመክሩኝ እህቶች አላቸው፣ አመሰግናለሁ። እናንተ ሳላመሰግን ማለፍ አልፈልግም። ግን ደግሞ እንደዚህ ምከሪያት ብላችሁ የምትሉ ሰዎች ማለት ነው፣ በውስጣችሁ ፈኪን ይጠቅማታል፣ ያስተምራታል ብላችሁ የምታስቡት ነገር ካለ ኮሜንት አድርጉላት። ፈኪን በምትገኝበት ቦታ በሌሎች ኢትዮጵያ ቻናሎች ምሰት መጣ ሊሆን ይችላል፣ በቤቷም ሊሆን ይችላል። ባገኛችሁት አጋጣሚ ብቻ ፈኪ በምትገኝበት ቦታ ከእናንተ ይውጣላችሁ፣ ኮሜንት አድርጉላት። ልትቀበለውም ላትቀበለውም ትችላለች። በእርግጠኝነት ግን ኮሜንታችሁን ታየዋለች እና ወደ ራሴ ለመልሳችሁና አሁን እንደው መከራት እንኳን ካልን ህጂ የምመክራት ምንድን ነው? ወይስ እዚህ መጥቼ እንዳወራላችሁ የፈለጋችሁት ኢብሮን ለምን እንደዛ አደረግክ፣ እሷን ልታሰድባት ነው ምናምን ብዬ እንድናገር ነው የምትፈልግ የምትፈልጉት? እንደዛ ከሆነ እኔ ሰው ጋር አጣቆራለሁ፣ እንደዛ እንዲሆን አልፈልግም። በራሷ ጉዳይ ግድ የለሽ ሆነ ያለፈችውን ነገር ከለሽ ሆነ ያለፈችውን ነገር እኔ እዚህ ጋር መጣቆር መናከስ አልፈልግም። ምክንያቱም እኔም ዩቲዩበር ነኝ፣ መስራት እፈልጋለሁ፣ ማደግ እፈልጋለሁ ሶ ይጠቅመኛል ያለችውን ነገር ታደርግ። ፈኪ እውነት ለመናገር ለራሷ የሚጠቅማትን ነገር አይደለም የምታደርገው የሚጎዳትን ነገር ነው። በአብዛኛው ጊዜ የምታደርገው ራሷን የሚጎዳትን ነገር ነው የምታደርገው። ከአንዴም ሁለቴም ሶስቴም ብዙ ጊዜ ነው ያየኋት። እኔ እዚህ ጋር መጥቼ ፈኪ ፈኪ ስላልኩም ደግሞ እኔ ፈኪ ጋር መግባባ መቀራረብ የምታዋወቅ አይምሰላችሁ እኔ አሁን ነው ፈኪ ፈኪ ማለት የጀመርኩት። ስለሌላም ሰው ሌላ ሰው እንደዚህ ከልዬ ከሊትዋ ከሊዋ ምናምን ብዬ ስለሰራው ጅስት እንደ ስራ ውሰዱት እንጂ ከዛ ሰው ጋር ግንኙነት፣ ቅርብነት፣ ትውውቅነት ምናምን ኖረኛ አይደለም። በቃ ማንኛውም አረብ ሀገር ሴት የአረብ ሀገር ሴት ሆና ዩቱብ እንደምሰራው ሴት ነው እኔ የምሰራው፣ ከዛ ያለፈ ሌላ ምንም ነገር የለም ማለት ነው። ሲቀጥልም ደግሞ ምከሯት ካላችሁ ከእኔ በላይ ለፈኪ ከጀምሩ ጀምሮ በጣም ብዙ ዋጋ የከፈሉላት በጣም ብዙ ሰው ጋር የተናከሱባት ምናምን ብዙ እህቶች አሉ። እነሱ በአሁኑ ሰዓት ለራሱ ዝምታን ነው የመረጡት። ምክንያቱም አንዳንድ ጊዜ ይሰለቻል። እሷም ደግሞ ቢሆን ለነዛ ሰዎች ቢያንስ እንኳ ማሰብ አለባት። ፈኪ በፈኪ ላይ በነገራችን ላይ ሰዎች ብልጥ ናቸው፣ ብልጣ ብልጥ ናቸው። ብልጥ ብቻ ሳይሆን ብልጣ ብልጥ ናቸው። ብልጣ ብልጥ ይጫወታሉ። እና እሷ ደግሞ በሰዎችም ላይ ብልጥ አይደለችም፣ ለራሷን ብልጥ አይደለችም። ብልጠትና ብልሀተኝነት ይጎላታል። ያ ነገር ደግሞ እየጎዳት ያለው እሷን ነው። የምታደርገው ነገር በራሷ ላይ እንቅፋት መደርደር ነው። ራሷን የሚጎዳትን ነገር እንጂ ሰውን የሚጎዳ ነገር አይደለም የምታደርገው። ያ ደግሞ በቃ አለማስተዋል ይመስለኛል። እና ታሳዝነኛለች። እውነት ለመናገር የምታደርጋቸው ነገሮች ራሷን የሚጎዱ ነገሮች ናቸው። ሰው ከአንድም ሁለትም ሶስት ጊዜም ረ ብዙ ጊዜ መማር አለባት። እኔ ከአሁን በፊት ተናግሬ ያለው ተናግሬ ተናግሬ ወጥቶልኛል። ገባችሁ? አሁን ላይ ነው መጥቼ ፈኪ ፈኪ እያልኩ ያለሁት እንጂ በፊት ላይ ፈኪ እያንዳንዱ የምታደርጋቸውን ነገሮች በትችትም በምክርም ከመናደዴ ብዛት ብዙ ነገር እስከ መቀባጠር ብዙ ነገር እስከ መናገር ደረጃ ደርሻለሁኝ፣ ፈኪን ማለት ነው። እና አሁን ወደዛ ነገር ውስጥ መግባት አልፈልግም ስለምታሳዝነኝ በቃ ለመረዳት እየሞከርኩ ስለሆነ ማለት ነው። እያንዳንዱ ነገር ሰውን እስካልጎዳች ድረስ ሰው ዘንድ እስካልደረሰች ድረስ የሚጎዳትን ነገር ነው የምታደርገው። ሰው ያንን ነገር ደግሞ አላህ ያስተካክልላት። ሌላ ምንም ሌላ አልችልም በቃ እና ያው ይሄንን ነው ልላቸው የምችለው። ኢብሮ ከትናንት ወዲያ የሰራው ቪዲዮ አሳዝኗቸዋል ብዙዎቻቸው። ወቅቱ አልነበረም ብያለሁ። እኔም አሁን ላይ ከኢብሮ ጋር ብትመጣ ብትሰራ ምናምን ፈኪ ልትሰደብ ትችላለች፣ ትሰደባለች በእርግጠኝነት እንኳን አሁን አይደለም ይቅርና ገና ከጅምሩ ከአህሙ ጋር በተለያየች ጊዜ እንኳ ከእሱ ጋር ስትመጣ ታሰድባበታለች። ስሟም የጠፋው መጀመሪያ ከእሱ ጋር ስትመጣ ነው። ይህን ነገር ተናግሬያለሁ። በፊት በፊት የተናገርኩትን ነገር እንድደግም አታደርጉኝ ባካችሁ እና እንደ ፈኪ እውነት ለመናገር ከአህሙ ጋር ስትሆን ትከበራለች። ከአህሙ ጋር ስትሆን ግርማ ሞገስ አላት። ሁለታቸውም አብረው የሚሄዱ ነበሩ። በፊትም ላይ እንዳያችሁት ከአህሙ ጋር ጥሩ የሆነ የእህትና፣ የወንድምነት፣ የስራ ባልደረብነት ምናምን ነገር ነበረ። ያ ነገር በመሀል ተበላሸ፣ ፌል አደረገ። ኦኬ። ከዛ በኋላ ደግሞ ነገራቶች አለፉ አለፉ፣ ተመለሱ ሲመላለሱ፣ ደግሞ አንድ ሲሆኑ ደግሞ በቃ ስለ እሷ መጥፎ የሚያወራ ሰው አልነበረም ማንም የሚደፍራት አልነበረም ማንም የሚናገራት አልነበረም ምናምን ያው ድራማውን ሲጀምሩ ሁለታቸውም ላይ ትችት በዛ እንጂ ጥሩ ላይ ነበሩ ማንም ሰው እንደፈለገ ወጥቶ የሚናገራት አልነበረም እና ጥሩ ላይ ነበሩ ዝሮ መጠቃቀመም የሚችሉ ነበሩ ከአህሙ ጋር ብትሆን ማለት ነው አሁንም ቢሆን እንግዲህ ምርጫው የሷ ነው ካልተመቻቸው ካልተመቻቸው አብሮ መቀጠል ካልቻሉ ምንም ማድረግ አይቻልም። በግድ አብራችሁ ነው አብራችሁ ስሩ አልል ነገር እና፣ ስለዚህ በዝምታ አልፋለው ማለት ነው። በቃ ማንም ሰው ከተመቸው ጋር ይምጣ ይስራ። ዩቲዩበሮችን ተረዷቸው፣ ካሁን በኋላ ማለት ነው ተረዷቸው። እንደዚህ ነው እንደዛ ነው ማለት አልፈልግም። ሲጣሉ መጥተው ሰው ዘንድ ተወዳጅነት እንዲኖራቸው ወይ ደግሞ ሰው እንዲያዝንላቸው ለይቀባጥሩና ከዛ በኋላ ደግሞ መልሰው ይታረቁ እንደሚታረቁ ማሰብ አለባቸው። ሲታረቁ ግን መልሰው ሲታረቁ ግን ሰው ነው የሚጠላቸው። በፊት ከጎናቸው አዝኖላቸው የነበረ ለመረዳት የሞከረ የነበረ ሰው እንደዚህ ሲታረቁ ይርቃቸዋል። ውሸታ፣ ማስመሳይ ምናምን ብለው ይርቃቸዋል። የውሸት ድራማ፣ የውሸት ተጣላን ቢሉ ኦኬ፣ እንደ ማንኛውም ሰው እንደ ማንኛውም ዩቱበር ሊረዷቸው ይችላሉ። እነዚህ ግን የእውነት ሲጣሉ ወይም ደግሞ የእውነት አብረው መቀጠል ሲያቅጣቸው ራሳቸው እንደተበዳ አድርገው ይመጣሉ። አንዳንዶቹ ማለት ነው። ያ ነገር ደግሞ በቃ ከጊዜ በኋላ ምናምን እንደዚህ ሲታረቁ ሰው ይጠላቸዋል። ስለዚህ ይሄ ነገር ትምህርት በራሳቸው ጊዜ ይውሰዱበት። እኔ ከአሁን በኋላ ተረዷቸው ምናምን እንደዚህ መሆን የለበትም። የራሳቸው ጉዳይ። እኔ ማነኝ? ምን አገባኝ? ሆ ሌላ አሁን የቅርታ ስልክ ስለገባቤ ነው አሁን ምን ተወዷለች ታፈቅደዋለች ያላቸው ሰዎች ደግሞ ማለት ነው አይከፋኝ አይከፋኝም አሁን እኮ ማንኛውም ሴት የምትመኘው አይነት ወንድ ነው። ከጸባይ ጸባይ አለው፣ ከመልክ መልክ አለው፣ ስርዓት አለው፣ አደብ አለው፣ አክላቅ አለው። በዛ ላይ ቁርአን ሀፊዝ ነው። እንዴት አልወደው? በእርግጥ እኔ በወንድምነት ነው የምወደው። እናንተ ትንሽ ካሳያቸው እኮ። ለማንኛውም አህሙን በጣም የምሳሳለት የምወደው ወንድሜ ነው ከሚሰራ ማለት እኔ ሰብስክራይብ ካደረግኩት ካወቅኩት ጊዜ ጀምሮ ለስራ እንኳን በጣም ብዙ ነገር በትዕግስት የሚያልፍ ልጅ ነው። ለመስራት ብዙ የሚፍጨረጨር ልጅ ነው። እና ያንን ያንን ነገር ስለማይ ስለሚያሳዝነኝ ለመረዳት የሞከርኩ ወይም ደግሞ ስለምረዳው ነው በተለያየ አጋጣሚ የሆነ ነገር የምናገረው ወይ ደግሞ ሆነ አስተያየት የምሰጠው እንጂ እናንተ በምታስቡት መንገድ አይደለም። ግን በጣም የማዝነለት ወንድሜ ነው። በቃ እድገቱን ማየት የምፈልገው ወንድሜ ነው። አመት ሙሉ በጣም ማለት የሚለፋ የሚታገል፣ የሚጨረጨር ልጅ ነው። በዛ ይላል በዚህ ይላል። በማይገባበት ነገር የለም። ለማደግ ማለት ነው፣ ለመስራት፣ ለመለወጥና ያንን ነገር ሳይ ያሳዝነኛል። እና ለዛ ነው ወደ ወደዋለሁ፣ አከብረዋለሁ። አሁንም ወደፊትም ሁሌም ማለት ነው። እንሻላ አላህ ያሳድገው ዓላማውን፣ ህልሞችን አላህ ያሳካለት።